እንግዶቹን ለማስተናገድ ደፋ ቀና እያሉ ነው። እና እንግዶቹ ሲመጡ ምንድን ነው ያቀረቡት? እንዴት ነበር መስተንግዶ? የሚለውን ነገር ጀመርልኝ ኡስታዝ ይስከሱ ይብ ጀዛክላህ። ቢስሚላህ አልሐምዱሊላህ፣ ሰላት ሰላሙ ላ ረሱሊላህ ወዓላ አሊ ወሳቢ አጅማዒን። ኢብራሂም ዓለይሂ ሰላም ስለ እንግድነታቸው እያወራን ነበር። እነዚያ የተከበሩ መላኢኮች መጥተው ገቡ ቤት ገቡ ነው የሚለው። አንኳኩ ምናምን ነገር የለም መግባት ነው ማለት ነው። ክፍት ነው ቤታቸው ለእንግዳ። በጣም እንግዳ አክባሪ ናቸው ብራሂም ዓለይሂ ሰላም ማለት ነው። ዝግ በር የለውም። እንደ አሁኑ ጊዜ ሶስት አራት በር አንኳኩተህ የምትገባበት የግቢው አለ ኮምፓውንድ፣ የዋናው ግቢ አለ፣ የቤቱ በር አለ። እዛም ታይተህ ደግሞ እንዳይገባ የሚባለው ዘበኛው ምነውን አለ ይሄ ነገር እንግዲህ ከብዙ ነገር ወደኋላ ያደርገናል። ምስኪኖች፣ ኦረንግዶች እንዳጠቃላይ የማይቀርቡበት ቤት ኸይር አለው ተብሎ አይታሰብም። ትልቁ የኢስላም መገለጫ ስለሆነ ማለት ነው። እና ከገቡ በኋላ ወዲያው ነው ወጃአ ብዕጅሊን ሰሚኒን ብዕጅሊን ሐኒዲን የሚል ገለጻ አለ። በሁለቱም ብዙ ቦታ ስለተወራ ማለት ነው። እንግዲህ አንድ ሙሉ ጥጃ ሙሉ ወይፈን ይዞላቸው ዒዝልን ይዞ እኔ መጣ ማለት ነው እግሩም ብቻ ቆርጦ ከዛ የሆነ የሆነም ፓርቱን ብቻ አይደለም ማለት ነው። እዚህ ላይ እንደው ሲገቡ እንደ ቤታቸው አይተውት ሲሆነ ይገቡት በቃ ገብተውን እንደ ቤታቸው እዛ ውስጥ ያለውን ሰው ቃሉ ሰላም ነው የሚለው ዝም ብሎ እዛ ውስጥ ያለውን ሰው ሰላም፣ የቤቱ ባለቤት የሚሆን እንደ ቤታቸው ቆጥረውት ገብተው ማለት ነው። እሱም እዛ ሆኖ ቃሉ ሰላምተውን ነው የመለሰው። በቃ ውስጥ ነው ማለት እከሌን አግኝተው ከእከሌ አስተላልፎላቸው የሚል ነገር አልመጣ እችን ጥጃ ሲያቀርብላቸው ሰላመን እንደውም እዚሁ ብንጠቅሰው ጥሩ ነው። ሰላምንና ሰላምን እና ልዩነቱ ነው ማለት ነው። በጣም አጂብ ነው። እነሱ ያሉት ሰላመን ያሉት በነስብ ማለት ነው። ሰላምን ማለት ውሰልሙ ሰላምን ነው በፊዕል ነው በግስ ነው የመጣው እስትምራር ደዋም የለውም። እሱ ግን የመለሰበት ሰላምን አላላቸው መልሶ

ምጨምርለ ችግር የለውሚልአለእኔ ያጋጥመኛል። በልጅነትም ቢሆንም ኡስታዙ እዚህ ጋር ተቀምጦ ወደ ክፍል ለመግባት አንድ ልጅ ነበር እና አርፍዶ ይገባል። ኡስታዙ እንዳይይዘው ብሎ ምንድን ነው የሚያደርገው፣ ሳያንኩም ብሎ እዚህ ጋር እዛ ደርሷል። ኡስታዙ እንዳይይዘው ነው ልጁ ለምዶበት። ከዛ በኋላ አሰላም አለይኩም ሲልህ

አለ ሰላሙን እና ይህን እንድናስታውለው ፈልጌ ነው። ሁለተኛ ደግሞ አለመቆራረጡ ደግሞ የሚገርም ነው። ጥጃው እንዳለ ነው ያመጣላችሁ እኮ ጠብሶ እሳት እንትን ብሎ አመጣው። እስኪ ቆይ አስቀምጪ፣ ለእኛ ይበቃል ምናምን የለም። አሁን ማነው እስኪ የሆነ ኪሎ ሩዝ ቢኖረው አምስት ኪሎ ሦስት ኪሎ ምናምን ማለት ነው። እንግዳ ሲመጣ እስኪ ማነው እራሳችን ፈተስ ያለው እናቀርብለታለን። ምን ያህል የቅኝ እንዳለ ምን ያህል እርግጠኝነት እንዳለ የሚያሳይ ነው። በቃ አላህ ዘንድ ማለት ያለውን? ምን ያደረጉለት አቀረቡለት ማለት ነው። እና ይሄ አላህ ሱብሓነሁ ወተዓላ በዚህም ይመስለኛል ወበረካቱላሂ ዓለይኩም ወራህመቱሁ አህለል ቤት ብሎ አላህ ያላህ በረካ ያላህ ህዝነት የእናንተን የኢብራሂም ቤተሰብ ሁሉ አካባቢ ብሎ ይገልጻል። እንግዳ ማስተናገድ አንዱ በረካ የማግኛ ሁኔታ መሆኑን ያሳያል ማለት ነው። ከመጡ በኋላ በጣም ትንሽ አስፈሪና የሆነ አስፈሪ ባንለውም ትንሽ አስደንጋጭ ነገር ተከስቷል። እሱ ምንድን ነው? የትኛውም ሰው ምግብ ሲያቀርብ ምንድን ነው የሚጠበቀው? እጁን ሰንዝሮ ምግብ ቀርቦ እነሱ እጃቸውን አልሰነዘሩ። ከዛ እሱ ደግሞ አባባሉ በጣም ነው አላ ተኩሉ። እቺ ራሱ ገለጸዋ። በጣም ደስ የምትለች አትበሉ ምን

ሁለተኛ ነገር ደግሞ ምግቡን በጣም የሚገርመው ነገር ፈቀረበሁ ኢለይህም። አሁን ብዙ ጊዜ እንግድነት ሰዎች ሲሄዱ አይተል ምግቡን እዛ ያቀርቡትና እንግዳው መጅሊስ ላይ ሶፋ ላይ ይቀመጣል። ማን ነው የሚመጣው? እንግዶቹ ነው ወደ ምግብ የሚሄዱት አደለ? ይሄ እኮ ትንሽ ከብዳል። እንግድነት ሄደህ እስቲ ኑ ቀረብ ብሎ ወደ ምግቡ ስትሄድ ነፍስህ ትንሽ ታፍራል። ሰው ቤት ሄደ ወደ ምግቡ ስትሄድ ማለት ነው። እሳቸው ግን ምንድን ነው ያደረጉት? ምግቡን ወደ እንግዶቹ ነው ያመጡት እንግዶቹ ወዳሉበት ቦታ ፈቀረበው ኢለይሂም፣ قال الا تاكلون ሌላው ደግሞ ሲሄድ በጣም ኹፊያ ነው ማለት ምግቡን ሊያመጣላችሁ የእንግድነት የግብዣውን ምግብ ሊያመጣ ሲሄድ ተደብቆን ነው ሄደው ሽውልል ብሎ ዞር ብሎ ሄደና መጣ። አንዳንዴ እንግድነት ብዙ ጊዜ ይታያል። ምግብ ምን ይምጣላችሁ? ምን እናምጣላችሁ? ምግብ ላመጣ ነው ተልኳል ምግቡ ነፍስ ጥሩ አይደለም። እዚያ የሚጋበዘው ሰው ላይ የሆነ የሚፈጥርብህ እንትን አለ። እሱ ግን ምንድን ያደረገው ለምን እንደሄደ ራሱ አይታወቅም። ወጣ ያለ ወዲያው ምንም ይዞ መጣ፣ ምግቡን ይዞ መጣና አልበላም የሚል ነገር ሲከሰት፣ እሱ የፈራው ምንድን ነው። ጠየቃችሁ፣ ምን ሆናችሁ ነው ምንድነው የምትበሉት? አይ እኛ ሌላ ተፈጥሮነን አሉ ማለት እኛ ከላህ ዘንድ የተላክን መላእኮች ነን፣ ወደ ሉጥ ዐለይሂ ሰላም ተልከናል። ያን ጊዜ የኢብራሂም ዐለይሂ ሰላም እዝነት አሁንም ተገለጸ። ምንድን ነው ያሉት

ስትቀር ብሎ ግልጽ አረገላቸው። በዛው አጋጣሚ በዚሁ መልእክት ላይ ወበሸሩሁ ቢጉላሚን ዓሊም ልጅ ወደ እንዳም ላቋረጠህ ነበረ። ይሄኛውን ታሪክ መጀመሪያ እናንሳና ወደዛ እንግባ ለማለት ማለት ነው። ይሄኛውን ጭንቀት እንዳለ ሆኖ ለሉጥ ዓለይሂ ሰላም ህዝቦች ጭንቀታቸውን ሲገልጹ አረጋጓቸው። የአላህ ትዕዛዝ ነው፣ የሚቀር ነገር አይደለም። የሚያጠፉትን እንደሚያጠፉና የሚተዉትን እንደሚተው ገለጹ። አንተ እንደጠቀስከው ከዛ በኋላ እዛው ጋር አያይዘው ደግሞ ይበልጥ አረጋጉት ፈበሸሩ ወበሸሩሁ ቢጉላሚን ዓሊም በጣም አዋቂ የሆነ ልጅ አበሰሩት አላህ ሱብሓነሁ ወተዓላ እንደሚሰጠው ይሄኛውም ልጅ ሲበሰር በጣም እድሜያቸው የገፋ ነው የነቢዩላህ ኢብራሂምም እድሜ የገፋ ነው የእናታችን ሳራም እድሜ የገፋ ነው ከኢስሐቅ ከኢስማዒል ቀጥሎ ነው ልጁ ያለው የተወለደውና

ጥበበኛና አዋቂ የሆነ ጌታ ነው። የአላህ ስራ ነው። ስለዚህ ይህን አላህ ሰብሀነሁ ወተዓላ ማድረግ አይሳኑም። ቢሻራ ይሄ የአላህ ስራ ነው። ከዚህ የበላለጡ በርካታ ነገሮችን እንዳሳያቸው ገለጹ ማለት ነው። በህይወቷ የልጅ ልጅዋን ማሳየት ሚወራ ይስሐቅ፣ ያዕቁብ ልጅዋ ወልዶ ያዕቁብን እስከ ማየት ድረስ ማለት ነው። እና ሰዎች አላህ ስራ ላይ ሀቂቀተን ተስፋ ሊቆርጦ አይገባም። በየትኛውም ሁኔታ የአላህ ስራ በጣም በጥበብ የተሞላ ነው። በማዘጌት ውስጥ የራሱ የሆነ ጥበብ አለ። ልባቸው ቀልባቸው ሁሌ ወደ አላህ እንዲፈልጉ በአላህ መንጠልጠል ላይ ልባቸውን አኖሮላቸዋል እና አሁንም እንደው ታሪክ ብቻ ሳይሆን ከነዚህ ታሪኮች የምንማራቸው ወደ ህይወታችን አምጥተን በየትኛው መስፈርት በየትኛው የህይወታችን ዘርፍ ላይ ተስፋ እንዳንቆርጥ አላህን ሁልጊዜ እየለመንን ጸጋውን እንድንጠይቀውና ተስፋ መቁረጥ እንደሌለብን መማር እንችላለን። አይዋ ትክክል። እዚህ ላይ ያው በርካታ እህቶች አሉ። ለምሳሌ ልጅ መውለድ የተሳናቸው የማይችሉ ዓቂም በመሆንም ሊሆን ይችላል፣ ትዳር ባለመያዝም ሊሆን ይችላል። በርካታ ምክንያቶች አሉ፣ ግን የአላህ ስብሐነሁ ተዓላ ሕክማ ነው። ይህ በፈለገው ሰዓት በቃ ትልቅ ቢሻራ ሊያበስራቸው ይችላል እና እንዳልከው ከዱዓ መቆጠብ የለባቸውም፣ ዱዓ መድረግ አለባቸው። ምንጊዜም ለአላህ ስብሐነሁ ተዓላ ያላቸውን ታማኝነት በተግባር ጭምር ማሳየት አለባቸው። ይህንን ስናወራ እስካሁን ድረስ በብዛት የሴቶችን ታሪክ አላነሳልም። ከቁርአን እና የሴቶች ታሪክ ከቁርአን እስኪ የተወሰነ ነገር ማንሳት ብንችልና ያን ነገር ለተመልካቾቻችን ብናደርስ፣ ጀዛከላሁ ኸይራን። ብዙ ታሪክ እንደጠቀስከው ነው እስካሁን ወንዶች ናቸው። ያው አላህም እንደገለጸው ብዙ ታሪኮች ቁርአን ላይ የመጡት ነቢዮች አስራ ወንዶች ናቸው፣ መልእክተኞችም ወንዶች ናቸው። ግን ከዛ ወንዶች ጎን ለጎን ብዙዎች ወንዶች ሞልተዋል ብለ ነብይ ሰለላሁ ዐለይሂ ወሰለም ትልቅነትን ታላቅ ቦታን የሞሉ ብዙ ወንዶች አሉ ብለዋል። ነቢ ሰለላሁ ዐለይሂ ወሰለም ከሴቶች ግን እንደዛው ደረጃ የደረሱ የወንዶችን ደረጃ የደረሱ ከፍ ያለ ደረጃ የደረሱ ውስን ሴቶች አሉ ብለው በሰማይ አወሳቸው አሉ ቁርአንም እንደ ታሪክ እንድንማራቸው የገለጸልን ታላላቅ ግዙፍ ግዙፍ ትምህርት ያላቸውን ትምህርት ወደኛ እንዲደርስ ሰበብ የሆኑ ትላልቅ ሴቶች አሉ። ያንን ሴቶች ታሪክ ቢያንስ እንዳለፉት ክፍሎች ሰፋ አድርገን ረጀም አድርገን ባናየውም ነካነካ አድርገን ትምህርቶቹ እያየን መሄዳችን ወሳኝ ነው ብዬ እስባለሁ ኢንሻላህ። መርሐባ። ስለዚህ በቀጣይ በቀጣይ ሰፋ ባለ መልኩ ብናያቸው መልካም ነው። ምናልባት ለኢሻራ ያክል የሙሳን እናት ማየት እንችላለን። በልቂስ ምልክት ሰባ ሰባ ተብሎ የሚጠራው አካባቢ ያለች የነበረች ንግስት ከሱሌይማንም ጋር ተያዥነት ስላለው ታሪኳ ማየት እንችላለን። መርየም ትልቋ ትልቅ መርየም ዓለይሃ ሰላም ሱራ ትልቅ ምዕራፍ የቁርአን አንድ ሙሉ ምዕራፍ በእሷ የተሰየመና ታሪኳ የተወሳ አለ። እነዚህ እነዚህ ማየታችን ያው ሰዓቱ ስለሚገድበን ጀምረን ስለምናቋርጠው እዚህ ላይ እናቁም ኢንሻአላህ። ውድና የተከበራችሁ የአፍሪካ ቲቪ ተመልካቾቻችን፣ የዛሬው ቀሰሱል ቁርኣን ስናነሳ የነበረው ታሪካችን በዚህ ይጠናቀቃል ኢንሻአላህ። በቀጣይ በሌላ ታሪኮች እስከምንገናኝ ድረስ የአላህ ስብሐነ ተዓላ ጥበቃ አይለያችሁ። አሰላሙ አለይኩም ወረሕመቱላሂ ወበረካቱህ።